ወጥታ ስታለቅስ መኪና ውስጥ ገብታ ህይወቷን ልታጠፋ የነበረችው እረዋን አላህ ስብሓነው ተዓላ ህዝቡን ልቡን አራርቶ በሀቢባ ሰበብ ሆኖ እውነታው እንዲወጣላት ተደርጎ እውነታዋ ፍንትው ብሎ ወጥቷል። አሰላሙ አለይኩም ወረሕመቱላሂ ወበረካቱህ ድና የተከበራችሁ የዚህ ቻናል ቤተሰቦች ሰላም ብያለሁ። በዚህ አጋጣሚ አንዳንድ ሰዎች በሃይማኖት ውስጥ ተደብቀው የመጡበት መንገድ በጣም ይገርማል። ይሄ ቢንያም የሚባለው ድሮ ፓስተር የነበረው በረዋን ጉዳይ ትናንትና ሀቢባ ያሰባሰበችላት ብር ሞልቶ ሲያስገቡላት የሌባይቱን ፎቶ ከነ ቤተሰቦቿ እንደምትፖስት ቃል ገብታ ነበረ። ያ ብር ተሰባስቦ ደጋጎች ያዘነ የመዳም ቅመሞች በተለያዩ አገር ያሉ ኢትዮጵያኖች ለረዋንያን ብር ካስገቡ በኋላ ሀቢባ በቃሏ መሰረት ፎቶቸውን አጋልጣለች ማለት ነው። ወዲያው ያ ፎቶ ከተጋለጠ በኋላ በቲክቶክ መጣች ሴትዮዋ። እስከ ዛሬ እኮ እድል አልሰጠኝ ብላ ነው ኮሜንት ላይ ያስገብኝ እያልኳት እየጻፍኩላት፣ እየተሳደቡ ብሎክ ያደርጉኛል ምናምን አለች። ፎቶዋ ሲወጣ ማለት ነው። ይህ ቢኒያም የሚባለው ሰውዬ መጥቶ እንደው ሌላውን ተውት፣ የገንዘቡን የብሩን ተውት፣ እስከ ሴት ልጅ አልተፈጠርክም። ሴት ልጅ ባይኖርህ ሊኖርህም ይችላል፣ አላውቅም። እንደው ትንሽ ሕሊና የሚባል የለህም? እውነት፣ አንተ ሃይማኖት አለህ? እንደው አንተ ሰው ነህ? የእርቃን ቪዲዮዋ ተቀርጾ አደባባይ ላይ እናወጣለን እያሉ እያስፈራሯት ጭራሽ የለም ማየታችኋሉ እያልክ ገና ቤቷ ዱባይ ሄደህ ስላስቀመጠች ስላሳደረችህ በዚህ ልክ ዚች ሚስኪን ላይ እየፈረድክባት አንተን የሚወድህ ሰዎች አፍረውብሃል። ወላሂ በጣም እጅግ በጣም ሀቀኞቹ አፍረውብሃል። ማፈሪያ ነው የምር፣ ይሄ ሰውዬ በጣም ማፈሪያ ነው የተናገረው ነገር። ለዛች ለሌባይቱ ወግኖ ማለት ነው። ከነ ወንድሟ አንተ ተባብረህ አብረህ በልተሃል እንዴ? ምን ነው እንደተከበርክ ብትቀመጥ። ሲጀመር አንተ ዝጋ ውስጥ ምን አስገባ? ኡስታዞችን ይዤ መጥቻለሁ። ኡስታዞች ረግጠው ነው የወጡት። በጣም ነው የሚገርመው ወላሂ። እንደው የገንዘቡን ተውት፣ የክብር ጉዳይ፣ የሴት ልጅ ጉዳይ። አንድ ቀን የፀጉሯን ዘለላ አሳይታ የማታቅ እንደ እነ ሳራ እነ ሳራ እነ ሳራ ሳራ የዱባይዋ ማለት ነው። እነታሜ እኮ እንደገና ሲጨንቃቸው ስለ ቪዲዮ ጉዳይ እውነቱን አውጥተዋል። ስለ ራቁት ቪዲዮ ማለት ነው። ሀቢባ በአይኗ አይታለች። ግን ይሄ ቪዲዮ የተላከው በረዋን ቁጥር ነው። የረዋንን ሲም ካርድ ያቺ ይዘዋለች በኢቃማው አውጥታላት ማለት ነው። ደህና በነበሩ ሰዓት ለዛ ነው በራሴ ስልክን የተላከው ተብሎ ነው ፖሊሶቹ የመለሷት። ምስክር ካመጣሽ ግን ይቻላል ብለዋል ፖሊሶቹ። አሁን ታሜና ሳራ ሊመሰክሩላት ነው። እንደ ሁሉን ነገር ድብስብስ አድርጎ ይሄኛው ሰውዬ የተናገረው ነገር ወላሂ ያሳፍራል። ምንም ቢሆን ከሀቅ ጎን እንቁም። ጭራሽ ወደ ፖለቲካ ይዞት ገባ። ጭራሽ ሃይማኖትና ሃይማኖት ለማነካካት እሷ ኦርቶዶክስ ስለሆነች ሰው ስለሌላት ኦርቶዶክስ ይስረቅ የሚል አንድ ነገር የለም። ግን ምርጥ ምርጦቹ ነግረውሃል። በጣም የምትገርም ሰው ነህ ወላሂ። ሀቢባ አላህ እድሜና ጤና ይስጥሽ፣ የኔ ጀግና። የማትሽ ለጠለጥ ለሀቂ ቆመች፣ ለሀቂ ቆመች። ብሩን ስላሰባሰብሽላት ሽላት አሰባስብሽ እስክትጨርሽ ነበር የተውኩት ትላለች አንዴ እማትለው ይላት ሚችል ሌባዋ ማለት ነው አይኗን በጨዋጥ ባ የሌባ አይነ ደረቅ በጣም ነው የምታስጠሉት ወላይ የሌባ ግሩፖች ሀቢባ እድሜና ጤና ይስጥሽ ልጆችሽን አላህ ያቆይልሽ ወላይ እህቶቼ ዱአ አድርጉላት ይሄ ኸይር ስራዋ ይሄ መልካም ስራዋ ዱኒያ ላይ ብቻ እንዳይሆን ታውቃላችሁ ሶላት አልሰግድም ብላለች ሶላትን የማይሰግድ ደግሞ አላህን እንደ ካደ ነው የሚቆጠረው። እና ዱአ አድርጉላት ወላሂ ይሄ ልቧ ይሄ መልካም ስራዋ ዱንያ ላይ ብቻ እንዳይሆን ማለት ነው። ዱአ አድርጉላት እርዋንን ከአላህ በታች ለዚህ ሁሉ ያደረሰቻት ማለት ሀቢባ ነች። እነሳራ እንኳን አናቃትም ብለው ሸምጥተው መጨረሻ ላይ ስለ ቪዲዮ ሁላ እንደሚያውቁ ምስክር እንደሚሰጡ ቃል ገብተዋል። እነ እነዮኒ ማኛ ሳይቆሩ እንዳለ ህዝቡ እራርቶላት አዝኖላት እውነታዋ ገብቷቸው እንደገና ለዚች ለልጅ ነው የታዘነው። ገባችሁ? ይሄ ሁላ ምንድን ነው? በደሏ ነው። አላህ የት ነህ ብላ ያለቀሰችው እምበዋ ሰውንም እንዳራራላት አድርጓል። አላህ ከሀቅ ጎን ቆሙ እናታችሁ እንኳን በዳይ ብትሆን ነው እየተባል ነው። እና ውድ ቤተሰቦቼ፣ በረዋን ዙሪያ ይሄን ይመስላል። አሁንም የሚጋለጡ ሌቦች ይኖራሉ። ብራችሁን ከዚህ በኋላ ለማንም በብድርም በምንም አትስጡ። የውሸቷ ውሸት ምናለች? የሆነ ካምፓኒ ከፍተን ምናምን፣ ውሸቷን ካምፓኒ ብላ አንቺ አሁን የካምፓኒ ሰው ነሽ። ምንም አይነት የመኖሪያ ፈቃድ ሳይኖራት ካምፓኒ ከፍተን ነው ምናምን፣ ከስሮብኝ ነው ምናምን። አቤት ማስመሰል! በጣም ተደራጅተው በውሸት የተካኑ ግሩፕ ሁላ እንዳላቸው ነው የተናገረችው። እና ሀቢባም ዝታባታለች። ወንድሟንም እሷንም እንደምታሳስራቸው ማለት ነው አን ሳራ ከመሰከሩ ኋላ ሲገባል። ያው ወንድሟ በራቁት ቪዲዮ ሲያስፈራራት የነበረው እና ይሄን ይመስላል። በረዋን ጉዳይ ለተጨነቃችሁ እንደዚህ ሆኖ ተጠናቋል። በቃ ሀቀኛ ነው ሃይማኖተኛ ነው ያላችሁት ሰው ወርዶ ነው ያገኘ ነው። ይሄ ፓስተር ተብዬው የሆነ አለሉ አለቻችን ልጅ ወዳ አይደለም ለካ።